እኛ እንደ መሪ አሁን ጀምረን ካልሰራንበት የዛሬ ሃያ ዓመት ለልጆቻችን እዳ እንጂ ምንዳ አናስቀርላቸው። አሁን ካልተዘጋጀ ዛሬ ነገን እያየ ካልሰራ ነገ ላይ ቆመ ዛሬን ካልሰራ በስተቀረ አይመጣም ማለት ነው እና ምን እናርግ? ብሔራዊ ዲጂታል ኢንፍራስትራክቸር እንገንባ፣ ብሔራዊ ናሽናል ቨርችዋል ኢንፍራስትራክቸር እንገንባ። ምን ማለት ነው? መንገድ ገንብተን አሁን ከዚህ አዲስ አበባ የሄደው መንገድ እኔ እንሄዳበታለው፣ እሱም እሷም ሁላችንም ሼር እናደረጋለን። ለምን ኤክስፔንሲቭ ሪሶርስ ስለሆነ። መብራት በህዳሴ አወጥተን ሼር እናደረጋለን፣ ውሃ ሼር እናደረጋለን። ልክ እንደዚህ ሆኖ ቨርችዋል ኢንፍራስትራክቸር ሼር ማድረግ ያለብን አዘርዋይዝ በመጪው ዓለም ውስጥ የሚወዳደር ሀገርና ትውልድ መፍጠር እንቸገራለን። ምን ማለት ነው? አሁን ለምሳሌ ይህ ሴልፎን የእኔ ቢሆንና የሚሰካው ሶኬት ከአንዳችሁ ጋር ቢለያይ የግድ ቻርጀር ስታንዳርድ ካልተመሳሰለ በስተቀረ በየቦታው ቻርጀር ላገኝ አልችልም። ስታንዳርድ ያስፈልጋል። ሶኬት የሁላችን ሶኬት ቢለያይ አሁን ላፕቶፕ ይዤ መጥቼ እዚህ ማቅረብ አልችልም። ምክንያቱም ስታንዳርዱ የተለያየ ስለሆነ ዩኤስቢ ፖርት በፍላሽ አምጣ አስገባልኝ፣ ፍላሽ ልስጥ የሚባለው ጉዳይ ስታንዳርድ ስላለ ነው እንጂ የአንተና የኔ ፍላሽ ቢለያይ፣ የአንተና የኔ ፖርት ቢለያይ፣ አንችልም ማድረግ አንችልም። ወይም በመንገድ ላይ ሕግ ባይኖር እኔ በቀኝ አንተ በግራ ብትነዳ ይሆናል፣ እኔ ወደዛ፣ አንተ ወደዚህ ይሆናል። ሕግ ያስፈልጋል፣ ስታንዳርድ ያስፈልጋል። ኮሙናል ቴክኖሎጂካል ጋጀት የጋራ ስታንዳርድ ከሌለ መጠቀም አይቻልም። በዚህም ምክንያት ፓብሊክ ቨርቹዋል ኢንፍራስትራክቸር ካልገነባን በስተቀረ ቅድም ያነሳሁላችሁ ነገር በሙሉ አደገኛ ጣጣ ያመጣል። አሁን የሚታሰበው ፌዴሬትድ ማሽን ለርኒንግ ነው። ፌዴሬትድ ማሽን ለርኒንግ ማለት ኢትዮጵያ ውስጥ አሁን 73 ሚሊየን ሰው ስልክ አለው። 73 ሚሊየን። ከዚህ ውስጥ ከ35 እስከ 40 ሚሊዮን የሚጠጋ ሰው ስማርትፎን አለው። ከ35 እስከ 40 ሚሊየን ምን ማለት ነው? ከ35 እስከ 40 ሚሊዮን ካሜራ በጣም ምርጥ ካሜራ አለ። አዲስ አበባ ከተማ ስንት ካሜራ አለው? 2000፣ 3000፣ ስንት አላችሁ እሺ አምስት ሺህ ላብዛው ግን አርባ ሚሊየን ካሜራ ባክኗል። እኔም የግሌን አንተም የግልን እሱም የግሉን ስለሆነ ይህ ሁሉ አርባ ሚሊየን ካሜራ በጋራ ዳታ ኮሌክት ቢያደርግ ቅድም ያነሳሁት የዳታ ችግር ተፈታ ማለት ነው። ሁለተኛ ሚሞሪ በጣም ከፍተኛ ሚሞሪ ያላቸው ስልኮቹ እያንዳንዱ ያለው በጣም ከፍተኛ በጊጋባት የሚለካ ነው። ፓወሩ አርባ ሚሊየን ቢደመር ካፓስ መልከቱ ምን ያክል ክላውድ እንደሚገነባ አንዳንድ ሰው ፎቶ ያስቀምጥበታል፣ አንዳንድ ሰው ዳታ፣ አንዳንድ ሰው ምናምን። ግን ቨርቹዋሊ ኮኔክትድ ቢሆን የጋራ ቢሆን እንደ ሀገር አርባ ሚሊየን ስማርትፎን ማለት በጣም በጣም ከፍተኛ ነገር። ሲፒዩ አለው፣ ሴንሰር አለው፣ ሚሞሪ አለው፣ እራሱ ኮምፒውተር ነው። አርባ ሚሊየን ኮምፒውተር ማያያዝ ማለት ትልቅ ሀብት ነው። ግን አሁን ያለው ሰው የለም የኔን ኮምፒውተር የኔን ስልክ ከአንተ ጋር አላገናኝም የኔን ዳታ ከአንተ ጋር አላገናኝም የሚል ቲንኪንግ አለው። የኔን ዳታ የኔን ስልክ ለብቻዬ እንጂ በቨርቹዋል ኢንፍራስትራክቸር ማያያዝ የለብኝም ካሉ ምን ማለት መሰላችሁ? መንገድ ኢራ የሚሰራው ስለሚያስጠላኝ የራሴ ሃይዌይ ሰርቼ ነው መኪና የሚነዳው እንጂ የእናንተ መንገድ አልጠቀምም ማለት ነው። ኦር ይሄ በቧንቧ ውስጥ የሚመጣ ውሃ አልፈልግም ከጓሮ ውሃይን ቆፍሬ የራሴን ውሃ እጠጣለሁ ማለት ነው ኦር የህዳሴ ግብፅ ጭቅጭቅ ያለበት ኢነርጂ አልፈልግም የራሴን ኢነርጂ አምርቼ ለቤት እጠቀማለሁ ማለት ነው ይቻላል ሰው የራሱን ውሃ የራሱን መንገድ የራሱን መብራት የራሱን መድኃኒት በራሱ አምርቶ እንደማይጠቀመው ሁሉ የኔ የሚባል ዳታ የለም ወደ ክላውድ አስገብተን ናሽናል ሪሶርስ ካላደረግን በስተቀር በጣም ጉዳት አለው ይህ ኢትዮ ስታክ ልክ እንደ ኢንዲያ ስታክ ማለት ነው። ለምሳሌ አንድ ሰው ኢንቨስት አደረጋለሁ ሲል ካርታ አምጣ፣ ኢንቨስትመንት ላይሰንስ አምጣ ትለዋለች። ወይም እቀጠራለሁ ሲል ትምህርት ማስረጃ አምጣ፣ ከየትኛው ዩኒቨርሲቲ ይባላል። ከተለያየ ሴክተር መረጃ ከመውሰድ ቅድም ባልኳችሁ ፌዴሬትድ ቨርቹዋል ኢንፍራስትራክቸር ካለ እኔ ዐብይ ነኝ ስል ብድርም ይሁን መሬትም ይሁን ኢንቨስትመንትም ይሁን ስራ ቅጥርም ይሁን እኔን ሳትጠይቀኝ ከክላውድ ዳታ ትወስዳለች ማለት። ይሄ በጣም በከፍተኛ ደረጃ ብዙ ጉዳይ ያቃላል። ዲጂታል አይዲ ያለ የዲጂታል ሲግኒቸር እና ኤሌክትሮኒክ ሲግኒቸር የተለያየ ነገር ነው። ኤሌክትሮኒክ ሲግኒቸር ማለት ልክ ፊርማችሁ በፎቶ ኮምፒውተር ውስጥ ገብቶ ማለት በፎቶ መልክ ዲጂታል ሲሆን፣ ግን ፕሮቶኮል ኢንክሪፕሽን ነው እያንዳንዱ የፊርማ ፒስ ተመልሶ በማይደገም መልኩ ማለት ነው ዲጂታል ሲግኒቸር ካለ፣ የትምህርት ማስረጃ የካርታ የባንክ የምናምን የሚባል ጉዳይ ፎርጅ ሊሰራ አይችልም፣ ፓስፖርትን ጨምሮ። ወደዛ የሚወስድ ኢትዮስታክ አብዛኛውን ሰርቪስ የሚሰበስብ ካልጀመርን በስተቀረ አደገኛ ነው። ከዚህ ውስጥ አንዱ ፋይዳ ነው። የሚገርማችሁ ፋይዳ በኦሮምኛ ፋይዳ ነው፣ በአማርኛ ፋይዳ ነው በሶማሊኛ ፋይዳ ነው። በአፋርኛ ፋይዳ ነው። በትግረኛ ፋይዳ ነው። የሚገርማችሁ በአረብኛ ፋይዳ ነው። በሂንዱ ፋይዳ ነው። በተርኪሽ ፋይዳ ነው። ከየት እንደመጣ አላቅም። በብዙ ቋንቋዎች ፋይዳ አንድ ወርድ ነው እና የኛ ዲጂታል አይዲ ስሙ ፋይዳ ነው። ዲጂታል አይዲ በጣም በጣም በጣም ጠቃሚ ነገር ነው። ከዚህ ቀደም አንስቼላቸዋለሁ። ከህዳሴ የሚያንስ አይደለም። ለምሳሌ ዲጂታል አይዲ ሙሉ ብንሰራ እንደ ሀገር አውቶማቲካሊ 7 ፐርሰንት የኢትዮጵያ ጂዲፒ ይጨምራል። 7 ፐርሰንት ምንም ነገር ሳይለኩ በዲጂታል አይዲ ብቻ 7 ፐርሰንት ጂዲፒ ሬዝ ያደርጋሉ። ቢኮዝ በጣም ብዙ ኢንፎርማል ማርኬት ወደ ፎርማል ስለሚያመጣ ሰው ዲጂታል አይዲ አለህ ማለት ለምሳሌ፣ ጂፒኤስ ድሮ ጠፍታችሁ የት ነው ያለኸው ስልህ፣ ጂፒኤስን አይተህ ሎኬሽን እዚህ ያለው ትላለህ። ልክ እንደዛ በፋይዳ ማነህ ማነሽ የሚለው ሳይምታታ ማንነት ይታወቃል ማለት ነው። ኮላተራል ነው እሱ። ለምሳሌ መኪና፣ የእናንተ ሁሉ መኪና ታርጋ ባይኖረው የመኪናው ባለቤት ይታወቃል፣ ህጋዊ መሆኑ ይታወቃል። ፋይዳ ወይም ዲጂታል አይዲ የሌለው ሰው ማለት ታርጋ የሌለው መኪና ማለት ነው። ታርጋ የሌለው መኪና ለብዙ ጉዳይ የተጋለጠ ነው። ዲጂታል አይዲ ዘንድሮ ሶስት ሚሊዮን ገብተናል። በሚቀጥሉት ሶስት ዓመታት ዘጠና ሚሊዮን ለመግባት እየሰራን ነው። ጊዜ ያልወስዱባችሁም ኮንሽስ ሆኑ። በጣም ኢምፖርታንት ነገር ነው። አሁን ያለው የካርታ ማጭበርበር፣ የባንክ ማጭበርበር፣ የምናምን ማጭበርበር ሁሉ መልክ የሚይዘው ዲጂታል አይዲ ሲሰራ ነው። ይሄ የመተማመኛ ስርዓት ነው። ሶሻል ካፒታል ብልድ ያደርጋል። የሰዎች እንቅስቃሴ የሰዎች ምናምን ያለ ጋዜጣ ያጠፋል። በብዙ ነገር ጠቃሚ ነው። አሁን ኢትዮጵያ ውስጥ ጥናት ተጠንቶ ነበር። የተቋቋመ ግብረ ኃይል አለ። አሁን የተመዘገበ ስርዓት በ89 ተቋም ውስጥ 621 ሲስተሞች አሉ። ገና የታቀዱ ደግሞ በ8 ተቋም ውስጥ 418 ሲስተሞች አሉ። በ83 ተቋም ውስጥ 118 ዳታ ሴንተር አለ። አንዳንዱ 5 ፐርሰንት፣ አንዳንዱ ቴን ፐርሰንት፣ አንዳንዱ ምናም ፐርሰንት በቃ አቢዩዝ ነው። አሁን የሚታቀደው ደግሞ በጣም ብዙ ነው። የአይሲቲ ሰራተኞች በ71 ተቋም ከ550 በላይ አሉ። የአይቲ ደህንነት ሲስተሞች በ60 ምናምን ተቋም ውስጥ 130 ገደማ አሉ። ፖሊሲዎች፣ አሰራሮች፣ ኮምፒውተሮች በጣም በርካታ ነው። የተበተነ አዲስ አበባ ውስጥ አንደኛው ክፍለ ከተማ ያለው ሌላኛ ጋር ዲፕሊኬትን ነው። በሀገር ደረጃ ጤና ያለው ትምህርት ያለው ሳይንስ ያለው የተበተነ ነው። ይሄን ሰብሰብ አርገን ናሽናል ክላውድ ካልገነባን በስተቀረ አንደኛ የአይቲ ሙያተኛ ውስን ነው። ሴኩሪቲ ውስን ነው። መከላከል የሚያስችል አቅም ውስን ነው። በየተቋሙ ዳታ ሴንተር ዳታ ሴንተር እየተባለ የሚካሄድ ከሆነ ገንዘብ ይባክናል፣ አንጠቀምበትም። ዳታ ደግሞ ሀብት ነው። መሰብሰብ አለበት። ይሄ ዳታ ሴንተር ዩኒቨርሲቲ ጋር ሲገቡ ደግሞ ሁሉም ጋር አለ። ሁሉ ዩኒቨርሲቲ ዳታ ሴንተር አይሲቲ አይሲቲ አይሲቲ ይላል። ሰብሰብ ባድርጎ ትምህርት ሚኒስቴር ጋር ቢሆን ፕላጃሪዝም ይከላከላል፣ መጽሐፍ ይደረደርበታል፣ ኢንፎርሜሽን ያስቀምጥበታል። ጠቅሙ ብዙ ነው፣ ግን ተበትኗል። ሀብት እዚህ ተመልከቱ። አሁን ባንክ መቶ 12 ሚሊዮን ቡክ አለው ዜጋ አይደለም ቡክ አለው ዜጋ ወደ 40 ሊቀንስ ይችላል። አንድ ሰው በርከት ያለ ስላለው። ስልክ 73 ሚሊዮን ሲም ካርድ ተሽጧል። ግን ቀንሶ እንኳን ቢሆን 50 60 ሚሊዮን ሰው ሊሆን ይችላል። ጤና ወደ 55 ሚሊዮን ሰዎች አይዲ ያላቸው። ተማሪዎች 30 ሚሊዮን ያላቸው። ሶሻል ሴኩሪቲ ማለት ለሴፍቲ ኔት ለአንዳንድ እርዳታ የሚውል 30 ሚሊዮን ገደማ የተመዘገበ ሰው አለ። ግብር ወደ 10 ሚሊዮን አለ። እዚህ ጋር ፓስፖርት ለብቻ የባንክ ቡክ ለብቻ፣ ስቱደንት አይዲ ለብቻ፣ ቲን ነምበር ለብቻ፣ ሜዲካል ኢንፎርሜሽን ለብቻ፣ በር ሰርተፊኬት ለብቻ። ይሄ ሁሉ ፕሪንቲንግ ነው። ለፕሪንቲንግ ደግሞ እኛ እንደምታውቁት በሃርድ ከረንሲ ነው የምናደርገው። በአንድ ዲጂታል አይዲ ሰውየው ከተለየ ለሁሉ ነገር መጠቀም ይችላል። ለምሳሌ ድራይቪንግ ላይሰንስ እና መታወቂያ አንድ ነው፣ ጀስት ሰውየው መለየት ብቻ ነው። ይሄን ሰብሰብ ማድረግ በብዙ መልኩ ይጠቅመናል ይጠቅመናል ወደዛ የሚሄድ አመራር ማረጋገጥ ይኖርባቸዋል